ክርስቶስ ተንሳይ ሙታን በአብይ ሃይለ ወስልጣን አስሮ ለሰይጣን አግዞ ለአዳም ሰላም እማይዜሲ ኮነ ፍስሓ ወሰላመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 12 የኢትዮጵያ ብርሃኗ ሐዲስ ሐዋርያ አቡነ ተክለ ሃይማኖት ፍልሰተ አጽማቸው የተከናወነበት ዓመታዊ በዓላቸው ነው። አቡነ ተክለ ሃይማኖት ልጆቻቸው ለተሰኘን ለሁላችን ነው ከላይ ያለውን መልእክት ያስተላለፉልን። አዲስ ሐዋርያ ብርሃን ዘኢትዮጵያ አቡነ ተክለ ሃይማኖት በሞት ከማረፋቸው በፊት አስቀድሞ ጌታችን እንደነገራቸው ስጋቸው ከነፍሳቸው ከተለየች ከአምሳ ሰባት ዓመት በኋላ የካቲት አስራ ዘጠኝ በጾሎት ላይ ለነበሩት ለአቡነ ህዝቅያስ ተገለጠላቸው። ጌታ የገባልኝ ቃል ይፈጸምም ዘንድ ስጋዬ የሚፈልስበት ደረሰ። ቀኒቱንም በምስጋናና በጾለት መንፈሳዊ በዓል አድርጉ። እኔ ሀጣኑ በሞትኩበት ቀን እንደ ነበረው ምስጋና አቅርቡ! ሄደህ ለአስራ ሁለት መምህራንና ለልጆቼ ግንቦት አስራ ሁለት እንዲያከብሩ ንገራቸው። በፍልሰቴ ቀን አባቴ አባቴ የሚለኝ ሁሉ ይምጣ። ያኔ እኔ ወዳጄ ሚካኤልና ልጄ ፊሊጶስ አብረን መጥተን እንባርካለን። ምልክት የሆንህም ዘንድ በምመጣበት ጊዜ የጠፋው የመቅረዙ መብራት ይበራል አሉት። ከዚያም በኋላ አቡነ ሕዝቅያስ በአባታችን ተባርከው ሄደው በአራቱ ማቅጣጫ ላሉት አስራ ሁለት መምህራን ለክርስቲያኖች ሁሉ አባታችን የነገሩትን የፍልሰታቸውን በዓል ስለማድረግ ወደ ፍልሰቱ በዓል ያልመጣም በዚያች ቀን በሰማይ ለምልጃ አባቴ እንዳይለው እርሱም ልጅ እንዳይለው ጨምሮ መልእክቱን ላከላቸው። እነርሱም ከያሉበት ተሰብስበው መጥተው የቅዱስ አባታችንን ስጋቸውን አምጥተው ወደ ቤተ ክርስቲያን አፍልሰው ሶስት ጊዜ መቅደሱን አዙረው በዓሉንም አባታችን እንዳሉት በዝማሬና በምስጋና ክብረው ወደ ውስጥ አስገቡት። በዚህም ጊዜ ብፁዕ አባታችን ተክለ ሃይማኖት አስቀድመው እንደ ተናገሩት ጠፍቶ የነበረው መብራት ቦግ ብሎ በራ። ከቅዱስ ሚካኤልና ከልጃቸው ከአቡነ ፊሊጶስ ጋር በመሆንም በዓሉን ያከብር የነበረውን የተክለ ሃይማኖትን የጸጋ ልጆቻቸውን ሁሉም ይባርኩ ነበር ይላል ቅዱስ ገድላቸው። በተለይም እኛ ኢትዮጵያውያን ነፍሳችን ከስጋችን ተለይታ በጌታችን ፊት ከመቅረቧ አስቀድማ አቡነ ተክለ ሃይማኖት ፊት ትቀርብና አባቴ አማልደኝ ትላለች። እርሱም ምግባረ ሃይማኖት ያገኘባት እንደሆነ በሕይወትም ሳለች በስሙ መጹታ እንደሆነ ልጄ ሆይ እንሆኝ ያለውሽ ብሎ ከፈጣሪው ያማልዳታል። ዳግመኛም በዚህች ዕለት ግንቦት አስራ ሁለት ቀን ሌሎች በርካታ ቅዱሳን በአመታዊ በዓላቸው ታስበው ይውላሉ። ከሀምሳ ሰባት አመት በኋላ አቡነ ተክለ ሃይማኖት ተገልጦላቸው ጌታችንን ጌታችን የነገረኝ ጊዜ ደርሷልና ስጋዬን ከዚህ አፍልሰህ አውጣ ብለው ስለ ፍልሰተ አጽማቸው የነገሯቸው አቡነ ህዝቅያስ ረፍታቸው ነው። የዓለም ሁሉ መምህር የሆነ ቅዱስ ዮሐንስ አፈወርቅ እረፍቱ ነው። በኢየሩሳሌም አገር በጎለጎልታ ላይ ከፀሐይ በልጦ በሚያበራ ብርሃን የከበረ ቅዱስ መስቀል መገለጥ ሆነ። እናታችን ቅድስት ክርስቶስ ሠምራ እልፍ ነፍሳትን ከሲኦል ያወጣችበት እለት ነው። ሊቀ መላእክት ቅዱስ ሚካኤል ነቢዩ ዳንኤልን የረዳበት እለት ነው። ዳንኤል በጉድጓድ ተጥሎ ሳለ መልአኩ ነቢዩን በአቆምም ነጥቆ ወስዶ ዳንኤል ካለበት አድርሶት እንዲመግበው አደረገው። ሃይማኖቱ የቀና የኢትዮጵያው ንጉስ የበእደ ማርያም ልጅ ጻድቁ ንጉስ እስክንድር እረፍቱ መሆኑን ስንክሳሩ በስም ይጠቅሰዋል። ሰማዕታት የሆኑ ዲያቆን ሚናስና እስጢፋኖስ መታሰቢያ በዓላቸው መሆኑን ስንክሳሩ በስም ይጠቅሳቸዋል። በአባታችን በተክለ ሃይማኖት መንበር ከተሾሙት የከበሩ መምህራን አስራ ሰባተኛ የሆነ የደብረ ሊባኖስ መምህር የከበረ አባ አብርሃም እረፍቱ መሆኑን ስንክሳሩ በስም ይጠቅሰዋል። የመላኤል ልጅ ያሬድ የእረፍቱ መታሰቢያ ነው። ያሬድም መቶ ስልሳ ሁለት አመት ኖሮ ሄኖክን ወለደው። ሄኖክንም ከወለደው በኋላ ስምንት መቶ አመት ኖሮ ወንዶችና ሴቶችን ልጆችን ወለደ። መላ ዘመኑም ዘጠኝ መቶ ስልሳ ሁለት አመት በሆነውም ጊዜ በዕለት አርብ በሶስት ሰዓት አረፈ። የዓለም ሁሉ መምህር የሆነ ቅዱስ ዮሐንስ አፈወርቅ። የዓለሙ ሁሉ መምህር የሆነው የቅዱስ ዮሐንስ አፈወርቅ ሀገሩ ግሪክ ሲሆን አባቱ አስፈንዲዎስ ወታደር ነበር። እናቱ አትናሲያም እንዲማርላት አቴና አስገባችው። እርሱም በሚገባ ተምሮ አድጎ እነ ቅዱስ ባስሌዎስ ካሉበትም ገዳም ገባ። በዚያም ሳለ አባትህ ሞተ ብለው ቢነግሩትም፣ ሄዶ የአባቱን ንብረት በሙሉ ሸጦ ለድህኖች ሰጥቶ ወደ ገዳሙ ተመልሶ በታላቅ ተገሮ መኖር ጀመረ። መልአኩም ተገልጦለት ታየውና፣ አይዞ ሀት ፍራ፣ በርታ፣ አሁን የንጾክያ ሊቀ ጳጳስ አቡነ ፊላታዎስ ወደ አንተ ይመጣል ብሎት ተሰወረ። መልአኩ ለሊቀ ጳጳሱም ተገልጦ ዮሐንስን ዳንኤል ሀድስ ብለህ ስም አውጣለት ብሎታል። እርሱም አመንኩሶት ስሙን አውጥቶለታል። ቅዱስ ዮሐንስ አፈወርቅም ምግብ ሲመገብ ገብሱን ከናሰሩ ይመገብ ነበር እንጂ የላመ የጣፈጠ ቀምሶ አያውቅም። የቆስጠንጥንያው ሊቀ ጳጳስ ሲያርፍ በምትኩ ቅዱስ ዮሐንስ አፈወርቅ በሶስት መቶ ዘጠና ሰባት ዓመተ ምሕረት ተሾመ። በዚህ ጊዜ የነበረው ንጉስ አርቃዴዎስ ከዮሐንስ አንደበት ሃይማኖትን የሃይማኖትን ነገር ይማር ነበርና አንድ ቀን ንጉሱ በወንጌል ላይ ሳለ እመቤታችንን የእመቤታችን የተጻፈን ጌታችን እስክትወልድ ድረስ አላወቃትም የሚለውን ንባብ በወንጌል ላይ ሳለ እመቤታችን የተጻፈውን ጌታችንን እስክትወልድ ድረስ አላወቃትም የሚለውን ንባብ ትርጉሙን አስፍቶና አብራርቶ ሲያስተምረው ንጉሱም አምኖ ተደሰተ። በዚህም ጊዜ የእመቤታችን ስዕል በሰው አንድ በሶስት ጊዜ ዮሐንስ አፈወርቅ ዮሐንስ አፈወርቅ ዮሐንስ አፈወርቅ ብላ ስትጠራው እርሱም ሲመልስላት በተራው ሶስት ጊዜ እሰግድ ለኪ እሰግድ ለኪ እሰግድ ለኪ በማለት አመስግኖ ሰግዶላታል። ይህም በተአምረ ማርያም መግቢያ ላይ ተመዝግቦ ተአምሯ ሲነበብ ምእምናን እንደ ዮሐንስ አፈወርቅ እሰግድለኪ ይሏታል። አንድ ቀን ዮሐንስ አፈወርቅ አንዲት ህፃን ልጅን ክርስትና ሊያነሳ ሲሄድ፣ መላእከ ሞት ደግሞ ህፃኗን ሊቀስብ ሲሄድ መንገድ ላይ ተገናኙና ዮሐንስ ወደ ትሄዳለህ አለው መላአከሞቱም ህፃኗን በሞት ቅዘፍ ተብዬ ተልኬ ልቀዘፍ እየሄድኩ ነው አለው። ዮሐንስም ሳትጠመቅና ልጅነትን ሳታገኝ እንዳትቀስፋት፣ እስካ ጠምቃትም ድረስ እንዳትንቀሳቀስ ብሎ በስልጣነ ክህነቱ አስሮት ሄደና ህፃኗን ካጠመቃት በኋላ እረስቶት በሌላ መንገድ ተመለሰ። መልአከ ሞቱም በዮሐንስ ስልጣን ክህነት ታስሮ አስር አመት እንደቆመ ቆይቷል። ከአስር አመት በኋላ ዮሐንስ በዚያ መንገድ ሲያልፍ መልአከ ሞት መላከሞት ሞት ቆሞ ሲያየው ለምን ጉዳይ ቆመሃል አለው። መልአከ ሞትም መልአከ ሞትም የዛሬ አስር አመት አንተ ስትሄድ እንዳትንቀሳቀስ ስላልከኝ ስልጣንህ እንደ ሰንሰለት አስሮ ይዞኛል ቢለው ዮሐንስም ይህን ያህል ጊዜ በመርሳቱ ተጸጽቶ ተሳስቻለሁ፣ በልሂድ ብርሃን በልሂድ ግብረህን ፈጽም ብሎት መልአከ ሞትም ሄደና ልጅቱን ቀስፎ አድርጓል። ዮሀንስም እቦተው ሲደርስ ቤተሰቦቿ ሲያለቅሱ ቢያገኛቸው አጽናንቷቸው ተመልሷል። ቅዱስ ዮሐንስ አፈወርቅ ነገር ነገረ ሀይማኖትን እጅግ አስፍቶና ምልቶ ያስተማረ እጅግ ሊቅ የሆነ የቤተ ክርስቲያናችን መመኪያ ነው። በስሙ የተጠራውን በስሙ የተጠራውን ቅዳሴ ጨምሮ በጣም በርካታ ድርሰቶችንም ደርሷል። በቅዱስ ዮሐንስ አፈወርቅ ዘመን የነበረችው ጨካኛና ረመኔ ንግሥት አውዶኮስያ የድሃ ንብረት እየቀማ የተወስድ ስለነበረ ቅዱስ ዮሐንስ አፈወርቅም ዘወትሪ መክራትና ይገስጻት ነበር። አንድ ቀን አንዱ ድሃ ሄዶ ለዮሐንስ አፈወርቅ ነግሮት ሄዶ የድሃውን ንብረት መልሽ ሄዶም የድሃውን ንብረት መልሽለት ቢላት እምቢ ስትለው ከቤተ ክርስቲያን እንዳትገባና ከክርስቲያኖችም ህብረት እንዳትቀላቀል አወገዛት። ከግዘት ፍታኝ ብትለውም የድሀውን ገንዘብ ካልመለሽ አልፈታሽም ስላላት በከንቱ አወገዘኝ አባት ያስተምራል እንጂ እንዲህ አያደርግም እያለች ታስወራበት ጀመር ለቅዱስ ኢጲፋኒዮስም ዮሐንስ ያለአግባብ አውግዞኛልና መተህ አስፈታኝ አለዚያ ሃይማኖቴን ቀይራለሁ ቤተ ክርስቲያንንም አቃጥላለሁ ብላ ላከች ላከችበት ቅዱስ ኢጲፋኒዮስም ሄዶ ሰይጣን በልቡ አድሮባታልና ያሰበችውንም ያስፈጽማታልና ለአገልግሎታችንም እንቅፋት እንዳትሆን ፍትት ቢለው ቅዱስ ዮሐንስ እምቢ አለ። እርሷም በየከተማው እየዞረች ተመልከቱ ዮሐንስ ኢጲፋኒዎስንም አወገዘው እያለች በውሸት ታስወራ ጀመረ። ኢጲፋኒዎስም እንዲህ ማለቷን አልሰማም ነበርና ከዮሐንስ ጋር በኋላ ተሰነባብተው ሊለያዩ ሲሉ ዮሐንስ ለምን በነገር የገባህብኝ አለው። ኢጲፋኔዎስም አልገባሁም ቢለው በንግግር ሳይግባቡ ቀርተው ተጣሉ። በዚህም ጊዜ ሁለቱም የሚሞቱበትን ጊዜና የሚሞቱበትን በምን አይነት ሁኔታ እንደሆነ ተገልጦላቸው አንዳቸው ለአንዳቸው ትንቢት ተነጋግረዋል። ዮሐንስ ኢጲፋኔዎስን ሄደህ ከቤትህ አትገባም፣ ከመንገድ ላይ አንበሳ ሰብሮ ይገልሃል አለው። ኢጲፋኔዎስም ለዮሐንስ የኔን ትላለህ አንተም እንጂ ደግሞ ተግዘ በካህዴዎች ተወግዘህ አንጾክያ ደሴት ታስረህ ተሰቃይተህ ትሞታለህ። አለው። በተነጋገሩትም ትንቢት መሰረት ኢፒፋኒዎስ ወደ በዓቱ ሲሄድ አንበሳ ገደለውና የአንበሳ ሆድ መቃብሩ ሆነለት። ዮሐንስን በግዞት ታስሮ ብዙ ከተሰቃየ በኋላ ግንቦት አስራ ሁለት ቀን አረፈ። ጨካኟና አረመኔዋ ንግስት አውዶክስያም ዮሐንስ ኢፒፋኒዎስን አውግዞት ወደ ሀገሩ አብሮት በመንገድ ላይ በመንገድ ላይ እንዲሞት አደረገው እያለች በሐሰት አስወርታ የቤተ ክርስቲያን ጥላቶች የሆኑትን ሰዎች ሰብስባ ዮሐንስን እንዲያወግዙት ካደረገች በኋላ በግዞት ታስሮ እንዲኖርና ተሰቃይቶ እንዲሞት አድርገዋለች። ረድኤት በረከታቸው ይደርብን በጸሎታቸውም ሚማረን አሜን። ዳግመኛም በዚህች ዕለት እናታችን ቅድስት ክርስቶስ ሠምራ እልፍ ነፍሳትን ከሲኦል አውጥታለች። ሊቀ መላእክት ቅዱስ ሚካኤል በስሙ የተቀረጸ ጽላት አምጥቶ ለቅድስት ክርስቶስ ሠምራ ሰጣትና በጓንጉት ደሴት ውስጥ በእርሱ ስም ቤተ ክርስቲያን እንድታሰራ ነገራት። እንዴት ይሆንልኛል ባለችውም ጊዜ እኒያ እንዴት ይሆንልኛል ባለችውም ጊዜ እኒያ ያጠመቁሽ ቅዱሳን ከጥቂት ዓመታት በኋላ እመ ምኔት ትሆኛለሽ ያሉሽን ረሳሽውን? ያን ጊዜ እነሆ ዛሬ ድረስ ብሎ ነገራትና አባይ ይስሐቅ የሚባል መነኩሴ ላከላትና የእሷ ልጆች ሊሆኑ ከመጡ ስድስት መቶ መነኩሳት ጋራ በሶስት ወር ውስጥ የቅዱስ ሚካኤልን ቤተ ክርስቲያን ሰርታለች። ብዙ ተከታይ መነኩሳትንም አፍርታለች። በዚችም ጓንጉት ደሴት ቆማ ስትጸልይ እንደ ሁልጊዜው ጌታችን ተገልጦላት ሳለ አዳምንና በአርያው አዳምንና በአርያውና በአምሳልህ ለምን ፈጠርከው በእንጨት መስቀል ላይ ለምን ተሰቀልክ ስለ አዳምና ስለ ልጆቹ አይደለምን አለችው ጌታችንም አዎ ስለ አዳምና ልጆቹ ስለ አዳምና ስለ ስለ አዳምና ልጆቹ ስል ነው የተሰቀልኩት አላት እርሷም እንግዳውስ መስቀልህ ስለ እነርሱ ከሆነ ካቤል ጀምሮ እስከ ዛሬ የሞቱትን ከዛሬ በኋላ እስከ ዓለም ፍጻሜ ድረስ የሚሞቱትን ማራቸው ይቅርም በላቸው አለችው። ጌታችንም ወዳጄ ክርስቶስ ሠምራ ሆይ እስቲ አንቺ ራስሽ ፍረጂ በማለት በጲላጦስ ዘመን አይሁድ ያደረሱበትን እጅግ አሰቃቂ መከራዎችና የሞቱን ሁኔታ ሁሉ በዝርዝር ከነገራት በኋላ እንግዲህ ይሄንን ውለታ ዘንግተው ከክፋት የማይመለሱትን ለተንኮል የማያርፉትን ልምራቸው ወይስ ልኮንናቸው ይገባል? እስቲ ፍረጂ አላት። እንደ ልብ ጓደኛም ብዙ ከተወያዩ በኋላ መጨረሻ ላይ ቅድስትናታችን አቤቱ ፈጣሪ ፍቃድህስ ቢሆን የአዳም ልጆች ከስቃይ ከኩናኔ ይድኑ ዘንድ ዳቢሎስን ይቅር ትለውና ትምረውም ዘንድ እለምንሃለሁ። የሀጣን መመለሱ እንጂ ጥፋቱን አትወድምና የምለምንህን ወዲያጀ የምለምንህን ወዲጀው አይደለም። ነገር ግን እርሱ ከተማረ በአዳም ልጆች ላይ ስቃይና ኩናኔ ሊኖር አይችልም ብዬ በመገመት ነው እንጂ አለችው። ይሄንንም ባለችው ጊዜ ጌታችን በጥያቄዋ ተገርሞ ሌሎች ካንቺ በፊት የነበሩ ካንቺም በኋላ የሚነሱ የማያስቡትን እጅግ የሚያስደንቅ ልመና ለመንሺ ብሎ ካደነቃት በኋላ ቅዱስ ሚካኤልን ጠርቶ ሳጥናኤል እሺ ካላት ታወጣውም ዘንድ ወደ ሲወል ይዛት ሄደ ብሎ አዝዞታል። በዚህም እንደደረሰች ለዲያብሎስ ልታስታረቀው እንደ መጣች ነገረችው። እርሱ ግን እንኳን ሊመለስላት ይቅርና ሊመልስላት ይቅርና እርሷንም እጇን ይዞ ወደ ሲወል ወረወራት። በዚህ ጊዜ ይጠብቃት የነበረው መላእክ በሳስ ሰይፍ ዳቢሎስን ዳቢሎስን በመቅጣት እርሷን መዞ ሲያወጣት በዚህ ጊዜ በቅዱስ ሚካኤልና በእርሷም ክንፍ ተጣብቀው አስር ሺ ነፍሳት ሊወጡ ችለዋል። ይኸውም የሆነው በዚች በዛሬት ሁለት ግንቦት አስራ ሁለት ቀን ነው። እርሷም በዚህ እጅግ ተደስታ ወደ ፈጣሪዋ ሄዳ አቤቱ ፍርድህ የቀና ምህረት እየበዛ ነው እያለች ለጌትነቱ ክብር ሰግዳለች። የእናታችን የቅድስት ክርስቶስ ሠምራ እረዴት በረከቷ ይደረብን በጸሎቷ ሚማረን አሜን። የኢትዮጵያ ብርሃኗ ሐዲስ ሐዋርያ አቡነ ተክለ ሃይማኖት ፍልሰተ አጽማቸው ስለመከናወኑ አቡነ ተክለ ሃይማኖት ከብዙ ሐዋርያ አገልግሎታቸው በኋላ ተዘዋውረው ወንጌልን ለመስበክ የማይችሉት እድሜ ላይ ደረሱ። ተዘዋውረው ለወንጌል ከሐዋርያዊ አገልግሎታቸው በኋላ ተዘዋውረው ወንጌልን ለመስበክ የማይችሉት እድሜ ላይ ደረሱ። በዚህም ጊዜ ለሌሎች አበራሁ፣ ለራሴ ግን ጨለምኩ፣ ዓለም አጣፈጥሁ እኔ ግን አልጫ ሆንኩ ብለው ብለው በአት አጽንጠው ከቆሙ ሳይቀመጡ ከተዘረጉ ሳይታጠፉ ለሰባት አመት ቆመው ጸለዩ። ከ1267 እስከ 1289 ዓመተ ምህረት ባለው ጊዜ ደግሞ በደብረ ሊባኖስ ካለችው ገዳም ገዳም ገዳመ አስቦ ዋሻ በመግባት ስምንት ጦሮቹን ተክለው እጆቻቸውን በትምህርተ መስቀል በመዘርጋት የክርስቶስን ሕማምና ሞት ነገረ መስቀሉን በማሰብ በተመስጦ ሌሊትና ቀን ያለማቋረጥ በጾምና በጸሎት በአርምሞ ተወስነው ሲጋደሉ ከቁመት ብዛት የተነሳ ጥር አራት ቀን አስራ ሁለት ሰማኒያ ዘጠኝ ዓመተ ምሕረት አንዲቱ የእግራቸው አገዳ ተሰብራለች። ቅዱስ አባታችን በመዓልትና በሌሊት በትጋትና በቁመተ በተጋድሎ ብዛት የአንዲት የአገዳ እግራቸው ስትሰበር እድሜያቸው ዘጠና ሁለት አመት ሆኗቸው ነበር። ከአስራ ሁለት ሰማኒያ ዘጠኝ እስከ አስራ ሁለት ዘጠና ስድስት አመተ ምህረት ለሰባት አመታት በአንድ እግራቸው በመቆም ያለ ምግብና ያለ ውሃ በትርህም ትሌትና ቀን እንቅልፍ በማጣት እንደ ምሰሶ ጸንተው በተመስጦ በትጋት ለሰው ዘር ሁሉ ድህነትን ሲለምኑ ኖረዋል። ከሰባት አመታት ውስጥ ጥቂት ውሃ የቀመሱት በአራተኛው አመት ብቻ ነበር። በዚህ ጊዜ ውስጥ ጌታችን ጌታችን ተገልጦላቸው በሰው አእምሮ ሊታሰብና ሊለካ የማይችል ትልቅና ልዩ የመንግስት አዳራሽ ከሰጣቸው በኋላ የመለኮትን ነገር የሚናገር የእሳት አንደበት ያላቸው የመንግስት ልብስ አለበሳቸው። በመስቀል ምልክት የተጌጡት ሰባት የህይወት አክሊላትን አቀዳጅቷቸዋል። ይኸውም ስለ ቀናች ሃይማኖት ሃይማኖትን ለማስተማር መለዋን ኢትዮጵያን ስለ መዞርህ፣ ከአረማውያን ህዝብ ጋር በሃይማኖት ስትታገል ደምህን ስለ ማፍሰስህ፣ ወደ ኢየሩሳሌም ወርደህ ልዩ ልዩ የቅዱሳን ቦታዎችን ስለ መሳለምህ፣ በሰባት ዓመታት ቁመት የአንዱ አገዳ ግርህ ስለ መሰበሩ፣ ስለ ብዙ ጾም ጾለት ስግደትህ፣ ስለ ልብህ ንጽሕናና ቅድስና በማለት የህይወት አክሊላትን ካቀዳጃቸው በኋላ ዝክራቸውን በማዘከር መታሰቢያቸውን የሚያደርጉ ሁሉ በዚህ ዓለምም ሆነ በወዳኛው ዓለም ፍጹም ዋጋና ፍጹም ክብር እንደሚሰጣቸው ጌታችን ታላቅ ቃል ኪዳን ገብቶላቸዋል። ስጋቸውም ወዴት ይቀበር ዘንድ እንዳላቸው ሲነግራቸው እስከ ሀምሳ ሰባት ዓመት ስጋህ ከዚህ ይቀበራል። ከ ከሀምሳ ሰባት ዓመት በኋላ ግን ይህቺ ዋሻ ትናዳለች በዚህም ገዳም አደባባይ በስምህ ታላቅ ቤተ ክርስቲያን ልጆች ሰርተው ስጋህን አፍልሰው በውስጡ ያኖራሉ አላቸው። ቅዱስ አባታችን በሞት ከማረፋቸው በፊት አስቀድሞ ጌታችን እንደነገራቸው ስጋቸው ከነፍሳቸው ከተለየች ከሀምሳ ሰባት ዓመት በኋላ የካቲት አስራ ዘጠኝ በጸሎት ላይ ለነበሩት ለአቡነ ህዝቅያስ ተገልጠውላቸው። ጌታ የገባልኝ ቃል ይፈጸምም ዘንድ ስጋዬ የሚፈልስበት ደረሰ። ቀኒቱንም በምስጋናና በጾለት መንፈሳዊ ባህል አድርጉ። እኔ ሀጣኑ በሞትኩም ቀን እንደ ነበረው ምስጋና አቅርቡ። እንዲህ ለአስራ ሁለት ሄደህም ለአስራ ሁለት መምህራን ለልጆች የግንቦት አስራ ሁለት እንዲያከብሩ ንገራቸው። በፍልሰቴ ቀን አባቴ አባቴ የሚለኝ ሁሉ ይምጣ። ያኔ ነኝ ወዳጄ ሚካኤልና ልጄ ፊሊጶስ አብረን መተን እንባርካለን። ምልክት የሆነህም ዘንድ በመጣበት ጊዜ በመጣሁበት ጊዜ የጠፋው የመቅረዙ መብራት ይበራል አሉት። ከዚያም በኋላ አቡነ ህዝቅያስ አባታችን ተባርከው ሄደው በአራቱም አቅጣጫ ላሉት አስራ ሁለት መምህራንና ለክርስቲያኖች ሁሉ አባታችን የነገሩትን የፍልሰታቸውን በዓል ስለማድረግ ወደ ፍልሰቱ በዓልም ያልመጣም በዚያች ቀን በሰማይ ለምርጃ አባቴ እንዳይለው እርሱም ልጅ እንዳይለው ጨምሮ መልእክቱን ላከላቸው። እነርሱም ከያሉበት ተሰብስበው መጥተው የቅዱስ አባታችንን ስጋቸውን አምጥተው ወደ ቤተ ክርስቲያን አፍልሰው ሶስት ጊዜ መቅደሱን አዙረው በዓሉንም አባታችን እንዳሉት በዝማሬና በምስጋና አክብረው ወደ ውስጥ አስገቡት። በዚህም ጊዜ ብፁዕ አባታችን ተክለ ሃይማኖት አስቀድመው እንደ ተናገሩት ጠፍቶ የነበረው መብራት ቦግ ብሎ በራ። ከቅዱስ ሚካኤልና ከልጃቸው ከአቡነ ፊልጶስ ጋራ በመሆንም በዓሉን ያከብር የነበረውን የተክለ ሃይማኖት የጸጋ ልጆቻቸውን ሁሉም ይባርኩ ነበረ። የአቡነ ተክለ ሃይማኖት ረዴት በረከታቸው ይደርብን በጾለታቸውም ይማረን አሜን ወስብሀ ተለ ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን አሜን። አኖሮኛ ልቸርነትህ ልክ ያሌለው ደግነትህ፣ እንዳንተ አይነት የት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አኖሮኛ ልቸርነትህ